አሰላሙአሌይኩም ረህማቱላህ ወበረካቱሁ ድና የተከበሯችሁ የቻናል ቤተሰቦች፣ እንደምናላችሁን የደህና ነኝ አልሐምዱላ ከቀን መጥፋት በኋላ ከአችሁ ብያለውኝ። እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላ በአዲስ ነገር መስጫለሁኝ። ሌክቸር ሰብስክራይብ በማድረግ አበረታቱኝ። ሰይድና ሱመያ ምን ደረሱ? አዩ ምን አለች? እንደዚሁም ደግሞ ሚፍታህ ምን አጋጠመው? ኢክራም በራሷ ቻናል መታለች። አብራችሁን ከቆያችሁኝ እንግዲህ ተንተና አድርጌ ነግራችኋለሁኝ። አብራችሁኝ ቆዩ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 ሰይድ እንግዲህ አዩን ብሎ ነው ይሄ ሁሉ ነገር የመጣበት። ከዛ የባሰ ደግሞ እንግዲህ ሱመያ እንደተናገራቸው የመልጃለሁ ማለቷ እንግዲህ ይሄ ነገር ነገሩን አክሮት እስካሁን ደርሰዋል ማለት ነው። እና እንግዲህ ሱመያ ይህን ጥያቄ እስከ ሚመለስ ድረስ እየጠበቀችው ነው ማለት ነው። ልጆችን ለማየት ከፈለግ ይህን ነገር አምጣ አለ ስትለው እንግዲህ ነበር ማለት ነው። ሳይድ እንግዲህ ይሄንን መፍትሔ ማምጣት አለበት ማለት ነው። ተፍ ተፍ ብሎ የሱ ልጅ መሆኑን አለመሆኑን ማረጋገጥ አለበት። ከዛም በኋላ ይቅርታ መጠያየቅም ይችላሉ ማለት ነው። አብሮ መኖርም ይችላሉ። ድራማው መቼ ነው የሚያበቃው ማለት ነው? ድራማው መቼ ነው የሚያበቃው? በጣም የሚያሳዝነው ነገር ይሄ ነው ማለት ነው። እንደዚሁም ደግሞ እንግዲህ ልጅ ሚፍታህ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 እስልምናችንም የሚፈቅደውን ነገር እንደዛ አድርጉ ማለት ነው። ከሰዋይንም አላ ይጠብቃቸው እና ያንን ነገር ነው የምንመክራቸው ማለት ነው እና አይክፋ ማለት ነው። አይክፋ ባይተዋርነት አትሁን በሀገርህ ላይ ማለት ነው። በሀገርህ ላይ ባይታዋር አትሁን ማለት ነው። እሷ ደግሞ ትረዳሃለ ብዬ አስባለሁኝ ማለት ነው። ግን ተረጆ ማለት ነው። የኔ ቆንጆ ማለት የኔ ቆንጆ አብዙ አድናቂዎቻቸው እንግዲህ አለባበስሽ አሪፍ ነው ተስተካክሎ አጸጉርሽ ብቅ ማድረጉ ምናምን ሳያመሳቅሽ ይሄ ነገር ስለ ቀንሽ በጣም አሪፍ ነው እያሉሽ ነው ማለት ነው። በዙ ቀጥይበት። አዎ መገልፈጥ አያሰልግም። ቆፍጠን ሲል ነው ሴት ልጅ ማለት ነው። ራስሽን ማስከበር የምትችዩ ስለዚህ ለሚወድ ሰው ደግሞ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 የክራምን ባለውስዳለሁ ብላ አባቴን እያሳመንኩት ነው ብላለች። አባቷን ካሳመነች በኋላ እንግዲህ ኢሳም ጋር እንደሚጋቡ ተስፋ እናደርጋለን ማለት ነው። እንደውም እንደሚሳካ ተስፋ እናደርጋለን። ይዋድዳሉ። እንግዲህ እሱም ወልኝ ነው ብዬ አስባለሁኝ። እንግዲህ እንዳትቀማሽ ማለት ነው። የክራማችን ጠንከር በይ እላለሁኝ መቶብሻል ሌላ ሰው ተቀናቃኝ ወድና፣ የተከበሯቸው የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በራሴ ሀይዳን እንድመጣ ደግሞ አበረታቱኝ ማለት ነው። ሀባይ ቦቼ ሰዋኔ ኮራንት ላ አበረካቱ